ናቸው ውድ ደንበኞች አስደምጣችኋለሁ። በዚህ አጋጣሚ እቃችሁ ተልኮ ወራቶችን ያስቆጠረ ተይዟል ተብላችሁ ወይም ደግሞ ምንም አይነት መልስ ያልተሰጣችሁ ካርጎ ቤት ያስገባችሁበትን ደረሰኝ እንዳትጥሉ፣ ምክንያቱም መጨረሻው ላይ ሁሉንም ነገር አይተን መክሰስ ስለምንችል የማይመልሱልን ከሆነ እዛ ጋ ያለውን ችግር ፈተው እቃችንን ለቤተሰብ ማያደርሱልን ከሆነ እዚህ ጋር መክሰስ ስለሚቻል ደረሰኛችሁን እንዳትጥሉ። ብዙ እህቶቻችን ቲክቶክ ላይ እያለቀሱ ነው። ግሩፕ ከፍተው በቴሌግራም እንትን እያሉ ነው እየተነጋገሩ ነው። ወደ ግሩፑ መግባት የምትፈልጉ እቃችሁ የተያዘባችሁ እህቶቼ አናግሩኝ፣ ያስገባችኋለሁ ማለት ነው። እንግዲህ አንዳንድ ሰው በየትኛውም የንግዱ ዓለም ሲሰማራ ለከስተመር ክብር አለው። በነገራችን ላይ አንዳንድ ሰዎች ደግሞ ምን አባታቸው ያመጣሉ እያሉ ከስተመሮችን ያንቋሽሻሉ፣ ይንቃሉ፣ መልስ አይሰጡም። እንግዲህ በሳውዲ አረቢያ ብዙ ካርጎ ቤቶች አሉ። እስካሁን እቃቸው በሚሊየ ወይም በአምስት መቶ ሺህ ብር በምናምን የሚቆጠር እቃ ተቀብለው ተይዞባቸው መልስ ያልሰጡ ምንም አይነት ማብራሪያ ያልሰጡ እንትኖች አሉ፣ ካርጎ ቤቶች አሉ። ብዙ ፎሎ ያላቸው በሶሻል ሚዲያ የሚታወቁ እነ ሰኢድ የባህል አልባሳት ብዙ ብዙ ብዙ ካርጎ ቤቶች ጸጥ ረጭ ብለዋል። አንዳንድ ሰዎች ደግሞ ወላሂ አላህን የሚፈሩ ለከስተመራቸው ማብራሪያ የሰጧሉ። ከነዚህ ውስጥ ደግሞ በዚህ ሁዳ ኢንተርናሽናል ካርጎ ቤት የላካችሁ እህቶቼ ከአንደበታቸው ስሙና እኔ መልሼ እመጣለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንዴት ናችሁ ውድ ደንበኞቼ የካርጎ ደንበኞቼ ሰላም ናችሁ ወይ እንዴት ናችሁ ሰላም ከረማችሁ ይቅርታ እንዳጋጣሚ ወደ ኢትዮጵያ ሰፍሬ ነበር ስልኬም ትንሽ ችግር ገጥሞ መገናኘት አልቻልንም ነበር ከይቅርታ ጋር ሌላው እቃ ተቀብዬ ክንያዶ ብዬ ነበር። እንደ አጋጣሚ ኮምቦልቻ ከበፊት የነጋዴ ላይ ሰዎች ነበሩ። በእነሱ ምክንያት ያው አንዳንድ ችግር ተፈጥሮ አብሮ እቃ ጋር ከስተመር የሚያመጣው ስለማይታወቅ ከስተመር እነሱ ማስገብቶባቸው ነው ሳያውቁት። በዛ ምክንያት ተጓጉሎብን ነበር። እንሻ አላህ አሁን ነገሮች እየተፈቱ ነው። በቅርብ ቀን እቃችሁ በሰላም ነው ያለው። ደህና ነው፣ ምንም ችግር የለም። በቅርብ ቀን እናስረክባለን። ከይቅርታ ጋር አውፍ በሉኝ። እቃችሁን በአግባቡ እናስረክባለን። ከዚያ ሁለት ወር አካባቢ የገባው የሚቀጥለው ሳምንት በኢዝኔላ እቃችሁን እናስረክባለን። አውፍታ ግን እጠይቃለሁ። በጣም ይቅርታ እያልኩኝ ስለጠፋሁኝ ያው በድጋሜ ስልኬን ታቁታላችሁ፣ 0536958416 በየደወላችሁ ጠይቁኝ። ጅዳን ያለሁት እንገናኛለን ኢንሻአላህ። አንድ ሰው ለከስተመሩ ክብር አለው የተፈጠረውን ነገር ወጥቶ እንደዚህ ማብራሪያ ይሰጣል። ያልኳችሁ በምክንያት ነው። እኒህ አባት በቲክቶክ ብዙ ፎሎ የላቸውም ሶስት ሺህ ምናምን ነው ፎሎዋቸው፣ ግን ወጥተው ባላቸው ፎሎ ለከስተመራቸው፣ ለደንበኞቻቸው ወጥተው ተናግረዋል ኢትዮጵያ እንደነበሩ ገና አሁን እንደመጡ እና ሁለት ወር ሁለት ወር የሆናችሁ እቃችሁ ልካችሁ ሁለት ወር የሆናችሁ በዚህ ሳምንት እንደሚደርሳችሁ እና የተፈጠረውን ከዛ በፊት ኮምቦልቻ ላይ ነጋዴዎች እቃ ተገኝቶባቸው ምናምን ብያችሁ ነበር። ባለፈው እኔ እራሱ ማለት ነው በዛ ምክንያት ስለተያዘ እቃችሁ ዞሮ ዞሮ አለ። ነገር ግን ሰብር እንድታደርጉ ተናግረዋል። ሌሎቹ ሌሎቹ ካርጎ ቤቶች በጣም በሶሻል ሚዲያ ታዋቂ የሆኑት ጸጥ ረጭ ብለው የማንንም እህት መልስ እየመለሱ አይደለም፣ ስልክም እያነሱ አይደለም፣ ቮይስም እያዳመጡ አይደለም። ጥንሽ አድርገው ትተዋቸዋል። ቢያንስ ቢያንስ እንዲህ እንዲህ ስለተፈጠረ ነው፣ ሶብር አድርጉ፣ ዱአ አድርጉ፣ እንሻላ ይስተካከላል ብለው እንኳን ማብራሪያ አልሰጡም ማለት ነው። እና ውድ እህቶቼ በዚህ አጋጣሚ እንደነገርኳችሁ በሁዳ እንትን የላካችሁ ካርጎ ቤት የላካችሁ ተናገሩትን ሰምታችኋል። ይቅርታም ጠይቀዋል። አፉን በሉ ይብለዋል። እንደዚህ ነው ደንበኛ ማለት ወጥቶ የተፈጠረውን ለከስተመሮቹ ማስረዳት፣ እንደ ሌሎቹ ጆሮ ዳባ ልበሳ ይባል ማለት ነው እና ሁላችሁም እንደ አድርጉ እንደነገርኳችሁ ፈቱራችሁን ደረሰኛችሁን እንዳትጥሉ። ምክንያቱም እዚ ጋር መክሰስ እንችላለን። ካርጎ ቤቶቹ የላካችሁበት ካርጎ ቤት ህጋዊ ከሆነ መክሰስ ትችላላችሁ። ብዙ ህቶቼ ቴሌግራም ላይ ግሩፕ ከፍተን እንትን ብለን አለቃችን የተያዘብን መግባት የምትፈልጉ አናግሩኛ። እኔ ትንሽ ቢዚ ስለሆንኩ ነው ሰሞኑን። ያለኝ መረጃ ይህንን ይመስላል። በባህር አሁንም ቢሆን እቃ እንዳትልኩ ይሁላችሁ። አሁን ደግሞ የሚያደርጉት ምንድን ነው? ይቀበሏችሁና ይሄዳል ምናምን ይደርሳል ይሉና ይቀበላችሁና እዚህ ሳውዲ አረቢያ ነው አሉ መጋዘን ውስጥ የሚያስቀምጡት። ምክንያቱም እዛ ያለው ጉዳይ ስላላለቀላቸው፣ መንግስት በብዙ ብር በሚሊዮን የሚቆጠር ቀረጽ ስለጣላባቸው አሁን ላይ አይልኩም፣ ግን እየተቀበሉ ያስቀምጣሉ እዚህ መጋዘን ውስጥ ማለት ነው። ስለዚህ እናንተ አትላኩ። ያላካችሁ አትላኩ። የላክ ነው ደግሞ አላህ ለእኛ ካለው ይመለስልናል። ለእኛ ካላለውም እንግዲህ ምንም ማድረግ አንችልም። ጦሳችንን ይዞት ይሄድ። ግን እዚህ ጋ እስከ መጨረሻው እንሄድበታለን፣ እስከ ክስ ድረስ ማለት ነው። ለ በካርጎ ዙሪያ ሁለት ቪዲዮ ሰርቻለሁ። አንድ የኔ እቃ ተወሰደብኝ ብዬ፣ ሁለት ደግሞ የብዙ እህቶችን ያናገሩ ስላሉ ማለት ነው። ኮሜንት ላይ እንዳለ የተወሰደባቸው ምናምን ከላኩ አራት ቁጥር አምስት ወር የሆናቸው በጣም የሚያለቅሱ ብዙ እህቶች አሉ። እና እህቶቼ እኔ ቪዲዮ ስሰራ እኔ ላይ የደረሰው ሌሎቻችሁ ላይ እንዳይደርስ ነው። አንዳንዶቻችሁ የምትሳደቡ ሁላችሁ ደግ ሆንሽ ምናምን ሱብሃንአላህ አይባልም መሰለኝ። በቃ ይደርሳል ብዬ አሰብኩኝ። እንደዚህ ተፈጠረ። የሰው ልጅ እኮ ሞትም አለ። እኔ እዚህ ጋ ቪዲዮ ስሰራ ለእህቶቼ እንዲጠቅም ብዬ ነው። ብዙ እህቶች ብዙ እህቶች ሊልኩ ነበር። እኔ ቪዲዮ ከሰራሁ በኋላ እንኳንም ነገርሽን ያሉ ወላሂ ብዙዎች አሉ እና አሁንም ቢሆን እነሱ እንደዚህ ነው እንደዚህ ነው ተወስዶብናል፣ ተይዞብናል አይሉም። አንዳንድ አላህን የሚፈሩ ሰዎች እንደዚህ እንደ ሁዳ እንትን ካርጎ ቤት ባለቤት እና እንደ አንዳንድ ሰዎች ነው እንጂ ሌሎቹ በሶሻል ሚዲያ የምናቃቸው ብዙ ፎሎ ያላቸው እየተናገሩ አይደለም፣ እቃ ተይዞባቸው እንኳን እቃ ለላኩት እህቶቻችን መልስ እየመለሱላቸው አይደለም። ስለዚህ ጥንቃቄ አድርጉ፣ አትላኩ። በቃ ከዚህ በኋላ አትላኩ። እቃ ያላችሁ ይለይለት፣ አስቀምጡት። ከዚህ በኋላ ደግሞ እቃ ገዝተን እንልካለን የሚል ሀሳብ ያላችሁ ሰዎች አታስቡት። እቃ ኢትዮጵያ ሞልቷል። እኔ በጣም ቆጨኝ የጸጸተ፣ ግን ምንም ማድረግ አልችልም የሚመለስ ነገር ስላልሆነ አላህ ለኛ ካለው ይመለስልናል። ለኛ ካላለውም ጦሳችንን ይውሰደው። ምንም ማለት አይደለም። ይህ ሰው ልጅ ይሞታል እና ባጭሩ ያለው ነገር ይሄን ይመስላል። እህቶቼ በባህር ቃልካችሁ እቃችሁ የዘገየ ወራቶችን የቆየባችሁ ተወርሷል ወይም ተይዟል የተባላችሁ እህቶቼ ደረሰኛችሁን እንዳትጥሉ። ግሩፕ አለ። ግሩፕ መግባት ከፈለጋችሁ ኑ ቶሎ። በሶሻል ሚዲያ እናጨናንቃቸዋለን ብሎም ደግሞ እንከሳቸዋለን ማለት ነው። ይሄንን ይመስላል። አላህ ስብሐነሁ ወተዓላ ገንዘባችንን ለፍተን ኪሳራ ላይ አይውደቅብን። ይሄን ነው ምለው። በጣም ቢዚ ስለሆንኩ ወሬውላ ውላ ጠፍቶኛል። አላህ ስብሐነሁ ወተዓላ እንግዲህ ረመዳንንም በሰላም ያምጣልን። የተወሰኑ ቀናቶች ናት የቀረን። አላህ ጽሞ ከሚጠቀሙት ያድርገን። ቪዲዮ ላይ ካድርጉ መረጃው እንዲደርስ ማለት ነው። ቻው።